የሚባለው ነገር የቱ ጋር መሰለህ? የልጁን ማንነት ካወቅሁ በኋላ አንተ ወይ እሷን ትመርጣለህ ወይ ሌላ ሰው መርጬ አስተካክዬ ነው የምሄደው። የልጁ ማንነት መውጣት አለበት እና ታዲያ ወንድ አይደለም ከተባለ ልጁ ከየት መጣ? ማዘር የሀገር ምድሩ አባቱ መሳይ ያለ ነው። መንገደኛው ሁላ የሚለው የማይባል ነገር ማይ በሚሰው ይከባ እኔማ ብዬሽ ነበረ። ታዲያ ወንድ ካልሆነ ልጁ ከት አመጣው ብዬ ነው። ቀልድ ነው ቀልድ የሚባል ነገር የለም። አደባባይ አውጥተሽ ልጄን እያዋረድሽ ቀልድ የሚባል ነገር የለም አለቅ እንደዚህ አይነት ቀልድ እኔ ደስ አይለኝም በልጄ። ልጄ እኮ ነው። እና ልጄስ ብትሆኚ ታዲያ አደባባይ ልጄ ባልሽን አደባቤ ታውጫለሽ? እንደ ነውር እኮ ነው። ልጄ ግባ እየጠበቅ መቼም አታፍር እናቴ አትበለኝም እዛው አርፈህ እኔ ኮ ጥፋት ምንም እንዳልሰራ ምንም እንዳልተደረገ በቃ ስት መጣ አጠገቤ በጣም ምናደል። ከዛሬ ጀምሮ አጠገቤ እንዳልደርሳለ። ምን አጠፎ ደግሞ ዛሬ ምን ማታጠፋው ነገር አላት። ሁልጊዜ እኔ እንደ እኔ እኮ ባንተ ተሳቀኩኝ፣ አፈርኩ። ባንተ የተነሳ ምን እንደሰራችሁ ምን እንደተደረገ ሁሉን ነገር አይቻለሁኝ። ኔ ምንድነው እናት ዋኔ እኮ ምንም እኮ አንተና ደጂ ያምሻል እናቴ እንዳልናድል እንዳያመኝማ ከፈለግ የሚደረገውን ነገር ዝቅ ብለህ ቤተ ማየት አለብን። በቀደም ልጁ እዛ ጋር የሰራልኝ ልጅ፣ ያ ፊልሙን የሰራልኝ ልጅ ሁሉን ነገር አሳይቶኛል። ደግሞ ሄደህ ተጣላሉ እንዳትጣላ ነግሮኛል። ምን እንዳደረጋችሁ ምን እንደሰራችሁ ነግሮኛል። እሱ ጭራሽ ወንድ ልጅ አንተ ጀግና፣ በእናት ጀግና፣ በአባት ጀግና ጨራሽ አይችልም፣ እሱ ወንድ አይደለም እያለችህ ሚስትህ፣ አንተ ቁጭ ብለህ ስሯ የምትገረፍጠው ምንድን ነው? አንተ ለአንተ እኮ ውርደት ነው። አሁን እኔ አንድ ጥያቄ ነው ጥያቄ የምትቀበል ከሆነ እናት ያኩ ዝምብላ፣ እሷ ሚዲያ ላይ ተይ ብያታለሁ ከአሁን በፊት ግን፣ ዝምብላ ቫይራል እያለች የምትሰራው ስራ ነው እኮ። እኔ የማይገባኝን ቋንቋ አታውራብኝ። ሰው እንዴት እራሱን አደባባይ ያወጣል? ውርደት እኮ ነው፣ አልገባህም? ይሄ ይሄ ፊልም ገብቶ ዶላር ቱዩብ ነው ምንድን ነው የሚሉትን እኔ አልፈልገውም። ዝምብላ እኮ ነው፣ እሷ ቀልዷ ነው እኮ። በእንደዚህ ቀልድ የለም፣ ይሄ ቀልድ አይደለም። ይሄ እኮ የማንነት ጥያቄ ነው። በዚህ አይነት እኮ ልጁ ልጁ ጥያቄ ምልክት ውስጥ ነው። ወንድ ካልሆንክ ከየት መጣ ል እናቴ እንደዛ አላለችም እንደዛ አላለችም። ለምንድን ነው የምትቀያይሩ? እሷ ዝም ብላ ጨዋታው ነው። ጨዋታ የለም። ምን አይነት ጨዋታ ነው ይሄ? እኮ የህይወት ጉዳይ ነው። ልጅ አገኘሁ ብዬ በስተርጅና ደስ ያለኝን እንደገና ደሞ ይሄ ወንድ አይደለም። ያ ማለት እኮ ልጁ የአንተ አይደለም ማለት ነው። ኧረ እማዬ እንደዛ አይደለም እንዳትጠጋ እዛው፣ እራስን እማሷ፣ ዝም ብላ ነው። ዝም ብላ ዩቲውብ ስለምሰራ ለዩቲውብ ታውቂ፣ ለአንቺስ ከፍታልሽ የለ? ዝም ብላ ለጨዋታ ብላ ነው። ዝም ብላ እሷ ለእይታ ብላ ነው። እንደዚህ አይነት ጨዋታ የለም። እኔ እኮ የምነግርህ በእንደዚህ ከሆነ ይቅርብኝ። ያ ብር አለው ዶላር አለው የተባለው ፊልሙም ይቅርብኝ። እኔ ምክንያቱም ራስን እያዋረግክ ፊልም የለም። ገብቶሀል። ስለዚህ እራስን ማውቃት አለ መጀመሪያ እኔ ምንም ማውራት አልችልም። አታበሳጭኝ። የራስህ ጉዳይ። እስከ መቼ እንደዚህ ሆነ? እሺ እስከ መቼ? ፈልገ ጥራ ልጅቷን። ማውራት ፈልጋለሁ። ማናገር ፈልጋለሁ። ሁሉ ነገር ሰምቻለሁ፣ ገብቶኛል። ማናቅ እናምስ እናቴ፣ አንድ ነገር ላስረዳሽ፣ እሷ ያወራችሁ የእውነት አይደለም ማርያምን፣ የእውነት አይደለም ለቪዲዮ ብላን የሰራችሁ? አትበሳጭ፣ አትናደጅ። እሷን መጣ ትናገራለች ያለውን ነገር ማለት ነው። እኔ የምናገረው ነገርው ገብቶሃል አንተ? ተረድተሃል ምን እንደምን? ያንቺ ልጅ ወንድ አይደለም። ስለዚህ ይሄ ልጅ የእሱ አይደለም እኮ ማለት እኮ ነው። አልገባህም እንዴ አማርኛው ምን ማለት ነው? እኔ ስመጣ ድምጻችሁ ይጠፋል። የእኔ መቀመጥ አንገብግቧችሁ ከሆነ እኔ አልወጣም ከዚህ ቤት። ካልተመቻችሁ እቃችሁን ይዛችሁ ውልቅ። በቃ እኔ አልወጣም፣ ቤቱን ይዤ ይቀመጣለሁ። አንተ ተስማምተሃል? የእሷ ጭቅጭቅ እንደዛ እኮ አይደለም እናቴ ዋ፣ እሷ ዝም ብላ ለቪዲዮ ለይታ ብላ ነው እንደዛ ያደረገች እንጂ እሷ ያወራችው ውነት አይደለም። እኔ እኮ ቴብያታለሁ ካሁን በፊትም በተደጋጋሚ እናቴ በቃ አንቺ አትበሳጭ፣ ሁሉንም ነገር እሷ ስመጣ እሷ ውሸት እንደሆነ ትነግርሻለች። እኔ እሷ ነጠራታለሁ በቃ እናቴ ዋ፣ እኔ ማንንም አላምንም ካሁን በኋላ። በትክክል እኮ አምጥቶ አሳየኝ እኮ ልጁ ከዚህ በላይ ምን ይምጣ ብሎ ነው? አሳየኝ። ይኸው ያንቺ ልጅ ይኸው የአንችን ልጅ ሚስቱ ይሄ ልጅ እኮ ወንድ አይደለም። ምንም ነገር ከኔ ጋር ኮ መተኛት አይችልም። ያ ማለት ልጁ ከየት መጣ? እሱ እግዚአብሔር ይስጠው። እሱማ አባነነኝ ነኝ እሱ እኮ ነው ያነቃኝ። እሱ ባይኖር ኖርማ እኔ ተጃጅዬ እንደናንተ እንዲሁ እያጃጃላችሁኝ ምን አውቃለሁኝ። እዛም የሆነ ነገር እዛም የሆነ ነገር ጣል ጣል እያደረጋችሁ እኔ ራሱ እንደ ልብ መሆን እኮ አልቻልኩም። እስቲ ዛሬ በነፃነት እስቲ ልቀመጥ ብዬሽ ነው በቃ እኔ እኔ እሷ ትመጣለች። በቃ እሷ ትመጣለች። ሁሉንም ነገር እሷ ፈቀር ምን ጥሪያትማ፣ ጥሪያትማ ፍቅር ከመጣች እውነቱን ትንገረኝ። ባልማን እንደሆነ ባልማን ነው ሚስት ማነው የሚለውን ነገር ማወቅ አለብኝ። ሰው ቤት ነበርኩ ነው ነበርኩ። ምን ተፈጠረ? ማዘ ሰው ቤት ነበር ትለኛለች ከዛ የቪዲዮ የማይሆን ኮንቴንት አትስር ይልሻለሁ። የትናንት ነው ፍራንክ። ምንድን ነው እያለሽ ነው? ፍራንክ ነው ያወደወን አትጣይ። ራሳችሁን ሳታጸዱ፣ ራሳችሁ በደምብ ሳታስረዱኝ እኔ ማንም እንዲጠጋኝ አልፈልግም። ማዘር ምነው ተቀየሩ ደግሞ ምንድን ነው? ስለ ስራው አስረድቼዎት የለ። እኔ ለመቀለድ እኮ ነው ፍራንክ። ቀልድ አትልም እንደ ማዘር ፕራንክ ማለት እኮ ቀልድ እኮ ነው ማለቴ። ቪዲዮ ስንሰራ እንደዚህ የሆነ የማይሆን ነገር ነው የምንሰራው፣ ግን ያ ትክክለኛ አይደለም ውሸት ነው ብያለሁ። ያስቀየመኝ ነገርማ ስለ ልጄ አደባባይ ወጥተሽ ያወራሽው እግዚአብሔር ይስጠው። ያ ልጅ ነግሮኛል። ፊልም ሰርተሽ አደባባይ አውጥተሽ ልጄን ለማዋረድ እኔን ለማዋረድ እ ይሄ ልጅ እኮ አይችልም አይተኛም። ከኔ ጋር ምን ማለት ነው? አንደኛ ልጄ ልጄ ባል አይደለህም እያልሽ ነው። ባል ካልሆነ ልጁ ከየት መጣ የሚባለውን ነገር የልጁ ማንነት ማወቅ እፈልጋለሁ። የልጁ አባት ማን ነው? ማሳደግ ካልቻልሽ በጉዲፈቻ ስጭኝ ያሳድግልሻለሁ። በልጄ ግን እንዳታሳብኝ። ወንድ እንዳልሆነ ነግረሽኛል

ደራ ስቶኝ በዚህ ስለሽ፣ ግልብጥ ግን የአንቺ ነገር እኮ መጨረሻሽ ምንም አልተደሰተሽ። ጨራሽ ልጅን ወንድ አይደለህም ማለሽ፣ ይህ የመሰለ ጀግና የኔ ልጅ ታኔ። እንደዛ አላልኩማ። ዘሪ እኮ የኛ ህይወት ነው የኛ ስራ ነው። በቃ ዩቲዩብ ማለት እንደ ፊልም ነው። ፊልም አብዛኞቹ ፊልም መሳሪያዎች በእንትን የሚሰሩት እንደዚህ የተለያየ ነገር የሚሰሩት ከሆነ ነገር ሆኖ አይደለም ማዘር አረ ዞር በይልኝ። ልቤ ያጣው ለቀኛ ሆነ ለኔ ከዚ ጋር ከዚ። እንደዛ ነው የምትዩ አልገባትም። ፍቅር ይሄ እኮ ማዘርን፣ ለቀስ አድርገን እንዲገባቸው ማስረዳት ነው እንጂ እኔ። ታዲያ ነው ነው ምን ማለት ነው? ወንደ እናቴ እሷ ለ ነው ዝም ብላ እንደ አይዲያ ወስደው እኔ ፕራንክ ዳረግ ፈልጌ ነው። ማዘር እንዴት ነው እንዴ? አሁን ለዚህ ነው የጠራችሁኝ? እኔ እኮ ቡና እየጠጣሁ ነበር ከጓደኞች ጋር ትሄጃለሽ። ስለዚህ ከዛሬ ጀምሮ እኔ ወደሚመለከተው ይሄዳል። አንተ ተኛ እንቅልፋ። ወንድ አይደለም እየተባለ ነው እንጂ ነው እንጂ ወንድ አይደለም ከተባለ ከዚህ በላይ ምን ይምጣ ብለሻል? አይ ብለሻል አምጥቶ በትክክል ልጁ እንዳታስጠኔ እንዳታጣይኝ ከደና ጓደኞቼ፣ ግን የልጅሽ ሚስት እንደዚህ ብላለች ብሎ አምጥቶ ፊልሙን በደብ አሳይቶኛል። ፊልሙን ማሰርተናል እኮ ግን ውሸት ነው፣ ያ ማለት ማስመሰል ነው የሰራ ነው እንጂ እኔ ባሌን እንደዛ ብዬ በሚዲያ የማሳጣይነት ሴትም አይደለሁም። ያቀኛል እሱ እንዴ ፍቅር፣ አንተ ተስረዳቸውም እንዳንተ ኮኖ ማስረዳት ያለብህ እኔ ነኝ እንዴ? እናንተ ናቸው መጨረስ ሲጀመረ ነው የመጣራት አይጠበቅባችሁም ነበረ። ጉድ ልጄ፣ በቃ እኔ ከዚህ በኋላ እኔ እናቴ ጋርም እየተጋጨሁ ነው፣ አንቺ ጋርም እየተጋጨሁ ነው። ስለዚህ ከዚህ ሁሉ የሆነው ነገር ምንድን ነው? በቃ ምንድን ነው? በቃ ማለት በቃ የሚባል ነገር የለም። በቃ የሚባለው ነገር የቱ ጋ መሰለህ? የልጁን ማንነት ካወቅኩ በኋላ አንተ ወይ እሷን ትመርጣለህ ወይ ሌላ ሰው መርጬ አስተካክ ነው የሚሄደው። የልጁ ማንነት መውጣት አለበት። እና ታዲያ ወንድ አይደለም ከተባለ ልጁ ከየት መጣሁ? የሀገር ምድሩ አባቱ መሳይ ያለ ነው መንገደኛው ሁላ የሚለው፣ የማይባል ነገር ማይ በሚሰው ይከፋ። እኔማ ብዬ ነበረ ታዲያ ወንድ ካልሆነ ልጁ ከየት አመጣው ብዬ ነው። ቀልድ ነው ቀልድ የሚባል ነገር የለም። አደባባይ አውጥተሽ ልጄን እያዋረድሽ ቀልድ የሚባል ነገር የለም። አለቅ እንደዚህ አይነት ቀልድ እኔ ደስ አይለኝም። በልጄ ልጄ እኮ ነው እእኔስ ልጆት አይደለሁም እና ልጄስ ብትሆኝ፣ ታዲያ አደባባይ ልጄ ባልሽን አደባባይ ታውጫለሽ? እንደ ነውር እኮ ነው። ልጄ እኮ ቀልድ ነው። ይቅርታ በቃ፣ ካስቀየመዎት ያን ቪዲዮ አጠፋዋለሁኝ። እኔ ብንሰራ ቢቆይ ዶላር ነው ዶላር የሚባል ነገር የለም። ያሳዩኝማ እናንተ እሷ ቀይ ነገር ለብሳ እንደውም እኔ ስመጣ ምንጭቅ ብላ ወጣች። በነገራችን ላይ የኔ መቀመጥ እዚህ ቆጭቶች ከሆነ አንገብግቦች ከሆነ ካላማር ሻንጣሽን ውልቅ ይዘሽ እንዴ ካቤቴ መቀመጥ እኔ አይቆጨኝ የፈለጉ ጊዜ እዚህ ጋር መቀመጥ ይችላሉ። ለእኛ ድምቀት ነው፣ ግን ደግሞ በስራችን አይግቡ። በቃ ይሄ ለምን ነው በስራ ይሄን ዝም በል በቃ፣ ዛው ጨርሱ። ሲጀመር በቃ ይራስ ነው ጋር ሂጅ ሂጅ። ምንም አጥቶ ለምትችል ጭራሽ በስራችን። ምንድን ነው የተሰራው ስራ? ምን ደህና ነገር ነው እስኪ እስቲ ንገረኝ። አይደለም በስራችን አትግቡ ማለት ምን ማለት ምንድነው? ስራችሁ በየቀኑ በየቀኑ ጭቅጭቅ አደባባይ ወጥተህ ስለ ራስህ ማንነት፣ ሂድና ሚስትህ የት እንደምትሄድ አይተህ ና። የልጁ ማንነት ሳይጣራ ከዚህ ቤት መቅመቅ የለም። አንተም ምን በአደባባይ እኔ ላይ ታፈጣለህ? ጥፋት የምኑ ላይ ነው? እኔ ስመጣ ፊታችሁን ዘፍዝፋችሁን ያገኘዋችሁ። እማ እንደዛ አይደለም። እናቴ ታይ እንደዛ አትበይ። ቆይ ልክ እኔ ስመጣ በር ላይ ውጪ አደረ የጸበል ፕላስቲክ ይመስላል ፊታችሁ፣ ገርጥቶ እኔን ስታዩ ደማችሁ የሚፈላው እንዴ? እኔ ለሷም ጥሩ አማት ለአንተም እናት ስንት መከራዬን አይቼ ያሳደኩህ እናትህ ነኝ። ከዚህ በላይ ምን ይምጣ? ሄድና ሚስትህን ነኝ እናምጣልኝ መውጣት የለባትም። ተዋረድኩኝ ወይ ተለቃኩኝ ብላ ጠፍታ ይሆናል። መውጣት የለም ከዚህ ቤት። ቡና ልጠጣ ሄጄ በዚህ በኑሮ ውድነት አንድ ሺህ አምስት መቶ ጎብተር ቡና ነሷ ማን አፍርቶ የሚያጠጣ የማይመስል ነገር እድሜ። እኔ በቃ ነገሩን እኔ አረጋገዋለሁ። እኔ አበርደዋለሁ። እሷን የምትስተካከልበት መንገድ እፈልጋለሁ። እንደዚህ ይሄ ጥፋት ከሆነ ይቅርታ እናቴ። እኔ የሚሆነውን ነገር እኔ ያደርጋለሁ። በቃ አንቺ አትበሳጭ አንቺ አትበሳጭ እናቴ። አውጣ ከዚህ በኋላ እ ከእሷ ጋር በቃ እንደዚህ ዓይነት እኔ አሁን ካሜራ ርጋ ሊሆን ይችላል እናቴ።